እስከ ዛሬ መጽሐፍ ቅዱስ ኢየሱስ ተሰቅሏል ብዬ ወሂድ ልጨምቆ ቀጥ ብዬ ስድስት ጥቅሶች ይዤ እልኩልህ እሺ በስድስቱ ጭፍ ጥጥ አድርጎ መለሰኝ እሺ እኔ እግዚአብሔርን እስከ ዛሬ መጽሐፍ ቅዱስ እንደዚህ እንደዚህ ሆኖብኝ አያውቅም ታውቃለህ መጽሐፍ ቅዱስን በቃ ማለት ምለውን ዘርዘር አድርጎ አይሄ ይሄ ነው ይለኝ በቀደም ወረቀት አስመሰለው ደግሞ አምልጦኝ ማለት ነው። አንዱ ስለሁሉ ሞተ አላልኩም። እንትን ጴጥሮስ 3 18 ልጠቅስ እኮ ነው ተሳስኬ፣ አንዱ ስለሁሉ ሞተ አላልኩልህ ደፈቁኛ ለሁለት ምን ልበል? እንዴ አልተሰቀለም ካልኩኝ ያገኘኛ የባሰ በዛው ነው ገነጣጥሎ ቁጭ የሚያደርገኝ። እና በስድስት እንትን ጨምቁ ካባረረ ታዲያ ከመለሰ ምንድነው ታዲያ አልተሰቀለም እንደማለት እኮ ነው። አንዷን ጥቅስ ብቻ አንዷን ጥቅስ ነው ያወጣሁት። ስድስት ጥቅስ ይዤ እርኩኝ አንዷን ጥቅስ ብቻ ነው ያወራሁት። ከዛ እሷም ሰላሳ ደቂቃ ነው የቆየበት ታውቃለህ። እሱን ዝርዝር አድርገው ሊያሳየኝ ማለት ነው። እሺ አሁን ምንድነው ሐሳብ አልቀየርኩም። ምን አሳብ ማቆየው እኮ ቀየርኩ ነው። አይ በሳብር ማይቀይር ሐሳብ ብቻ። አይ በመሰቀል ጉዳይ ነው። በመሰቀል ዞር፣ በስቅለቱ የኢየሱስ ክርስቶስ ስቅለት ድሮ የተጫነብኝ ነው፣ አውርጃለሁ። አሁን ደሞ ሌላ ጭነት ነው ያለው እሱ ተሰቀለልኝ የሚለውን አውርጃ አለው እንግዲህ አሁን ደግሞ ተሰቀለ የሚለውን ምን አድርገህ እንደማወርደው አላውቅም እምቢ አለኝ አልወርድም ማለት ለአንተ ካልተሰቀለ ታዲያ ምን አገባህ ለምን ትሸከማለህ እኮ ነው ተሰቀለልኝ የሚለው ከአንተ እንትን ካወረድከው እ እ ገብቷል ተሰቀለልኝ የሚለውን ካወረድከው የመሰቀሉ ታዲያ ለአንተ ካልተሰቀለ ትርጉሙ ምንድን ነው ነው ለእኔማ የተሰቀለ እኔ የመጣሁት ለእስራኤል ልጆች ነው ብሏል እኮ ባንደበቱ ኢየሱስ። እሱ ያለውን አዙሬ ወደ ራሴ ማጎተት ምን አገባኝና እኮ። ገባኝ እኮ ታዲያ አንተ ከ ምንድን ነው አልተሰቀለልኝም ብለህ የምታምን ከሆነ መሰቀሉ ለአንተ ትርጉም የለውማ። ስለዚህ ምን ላድርግ? ስለዚህ በቃ አልተሰቀለም አልተቸነከረም ብለህ ነው ማምን ያለብህ። በነገራው ምን ነው ለምን የተሰቀለውን እንዴት አልተሰቀለም እላለሁ? ለእኔ የሚለውን መተው ነው። አልተሰቀለም አለህ እኮ በቃ እንዳልተሰቀለ እንትን አድርገው አሳየህ እኮ ገብቷል። የተሰቀለው ደግሞ ቢሰቀልህ እንኳን መሰቀሉ ለአንተ እንዳልሆነ አንተ እራስህ እየመሰከርክ ነው። ስለዚህ የኦስታዝ ወይድ አልተሰቀለም፣ አልተገደለም የሚለውን መጽሐፍት አቅፈህ መተኛት አለብህ ማለት ነው። አይ አይ አይ እንዴ! መጽሐፍ ቅዱሱ ብሏላ ተሰቅሏል እኮ ብሏል መጽሐፉ። ይላሉ ሰዎች ናቸው ያሉት እሱ መጽሐፉ ለጻፉት አዎ፣ ወዮ ኢየሱስ ተሰቅሏል።